ሳልማን ካህን ታህሳስ 27 ቀን 1965 በማዲያ ፕራዴሽ ኢንዶር ከተማ ተወለደ። ሙሉ ስሙ አብዱል ራሺድ ሳልማን ካህን ይባላል። አባቱ ታዋቂው የስክሪፕት ጸሐፊ ሰሊም ካህን ሲሆኑ እናቱ ሱሺላ ቻራክ ይባላሉ። እናቱ ከሰሊም ካህን ጋር ከተጋቡ በኋላ ሱሽላ የሚለውን ስሟን ሰልማ ተብላ ቀይራ ነበር። ሰልማን ካህን ከተዋናይና የፊልም ፕሮዲውሰር አርባዝ ካህን እና ሶሃል ካህን በተጨማሪ ሁለት ታናናሽ እህቶች አሉት። እነሱም አልቪራ ካህን አግኒሆትሪ እና አርፒታ ካህን ይባላሉ። ይህ ትልቅ ቤተሰብ የሰልማንን የልጅነት ጊዜ አስደሳችና ትዝታዎችን የተሞላ እንዲሆን አድርጎታል። የሰልማን የልጅነት ጊዜ በዋነኛነት በሙምባይ ነው ያሳለፈው። በተለይም በባንድራ አካባቢ መካከለኛ መደብ በሚበዛበትና ባህላዊ ህይወት በሚንጸባረቅበት አካባቢ አደገ። አባታቸው ሰሊም ካህን በቦሊውድ ውስጥ ባላቸው ተጽዕኖና ዝና ምክንያት ቤተሰቡ ከፊልም ኢንዱስትሪው ጋር ሁሌም ቅርበት ነበረው። ይህ ደግሞ ሰልማን ከልጅነቱ ጀምሮ የፊልምን ዓለም እንዲተዋወቅና እንዲቀርበው እድል ሰጥቶታል። ሰልማን ትምህርቱን የጀመረው በሴንት ስታኒስላውስ ሁለተኛ ደረጃ ትምህርት ቤት ሲሆን ይህ ትምህርት ቤት በሙምባይ ባንድራ አካባቢ የሚገኝ ታዋቂ የካቶሊክ ትምህርት ቤት ነው። በዚህ ትምህርት ቤት ውስጥ የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ወደ ሴንት ዣቪየር ኮሌጅ ገብቶ ለተወሰነ ጊዜ ተምሯል። ነገር ግን የፊልም ኢንዱስትሪ ውስጥ የመግባት ፍላጎቱ በጣም ከፍተኛ ስለነበር ኮሌጅ ውስጥ ብዙም ሳይቆይ ትምህርቱን አቋርጦ ወደ ትወና ዓለም ለመግባት ወሰነ። የሳልማን አስተዳደግ ልዩ ያደረገው ነገር ቤተሰቡ ለሃይማኖቱ የነበረው አቀራረብ ነበር። አባቱ ሙስሊም ሲሆኑ እናቱ ደግሞ ሂንዱ ነበሩ። ይህ ደግሞ በቤተሰባቸው ውስጥ የተለያዩ ሃይማኖታዊ በዓላትንና ወጎችን ያከብሩ ነበር። ለምሳሌ የኢድ በዓልንም ሆነ የዲዋሊ በዓልን በአንድነት ያከብሩ ነበር። ይህ ልዩነት በሰልማን አስተሳሰብና ዓለምን በሚያይበት መንገድ ላይ ትልቅ ተጽዕኖ እንዳሳደረ ይታመናል። የሁሉንም እምነት ተከታዮች የማክበርና የመቀበል አመለካከት በቤተሰብ ውስጥ እንዲዳብር አድርጓል። ከቤተሰብ በተጨማሪ የጓደኝነት ግንኙነቱም በሰልማን ህይወት ውስጥ ትልቅ ቦታ ነበረው። በልጅነቱ ብዙ ጓደኞች የነበሩት ሲሆን ከነዚህም አንዳንዶቹ እስካሁን ድረስ የቅርብ ወዳጆቹ ናቸው። በሙምባይ ጎዳናዎች ላይ ኳስ በመጫወት እና ሌሎች ጨዋታዎችን በመጫወት ብዙ ጊዜ ያሳልፍ ነበር። እነዚህ የልጅነት ልምዶቹ ለባህሪው ምስረታ ትልቅ አስተዋጽኦ አድርገውለታል። ሰልማን ካን ገና በልጅነቱ ጀምሮ ለስፖርት ከፍተኛ ፍላጎት ነበረው። በተለይም የክሪኬት ጨዋታን ይወድ የነበረ ሲሆን ጥሩ ተጫዋችም እንደነበር ይነገራል። ይሁን እንጂ ወደ ትወና ልም ሲገባ ስፖርታዊ እንቅስቃሴዎቹን ትቶ በፊልም ላይ ለማተኮር ተገዷል። በአጠቃላይ የሰልማን ካን የልጅነት አስተዳደግ የፍቅር፣ የቤተሰብ አንድነት፣ የሃይማኖታዊ መቻቻልና የፊልም ኢንዱስትሪው ተጽዕኖ የበዛበት ነበር። እነዚህ ሁሉ ገጽታዎች ዛሬ የምናውቀውን ታዋቂ ሰው ለመቅረጽ ትልቅ ሚና ተጫውተዋል። ወደ ፊልም ዓለም መግባት ሰልማን ካህን አባቱ ሰሊም ካህን ታዋቂ የስክሪፕት ጸሐፊ በመሆናቸው ከልጅነቱ ጀምሮ ከፊልም ኢንዱስትሪው ጋር ቅርበት ነበረው። የፊልም ስብስቦችን የመጎብኘትና የፊልም ሰሪዎችን የመገናኘት እድል አግኝቶ ነበር። ይህ ተሞክሮ በትወና ሙያ የመሰማራት ፍላጎቱን አሳድጎታል። ኮሌጅ ሳለ ትምህርቱን አቋርጦ በፊልም ኢንዱስትሪ ውስጥ ቦታ ለማግኘት መጣር ጀመረ። የመጀመሪያውን የትወና ስራውን ያገኘው በ1988 ቢዊሆ ቱ ኤሲ በተሰኘው ፊልም ላይ የድጋፍ ሰጪ ገጸ ባህሪ በመሆን ነበር። ምንም እንኳን ይህ ፊልም ትልቅ ስኬት ባይሆንም የፊልም ሰሪዎችን ትኩረት ለመሳብ ችሏል። የሰልማን የቦሊውድ ህይወት ውስጥ ትልቅ ለውጥ የመጣው በ1989 ሜን ፒያር ኪያ በተሰኘው ፊልም አማካኝነት ነው። በዚህ ፊልም ላይ ዋና ገጸ ባህሪ ሆኖ የተወነ ሲሆን ፊልሙም በንግድ ሥራ እጅግ ስኬታማ ከመሆኑም በላይ ሰልማን ካህንን በአንድ ጀንበር ኮከብ አደረገው። ፊልሙ የፍቅር ታሪክ ሲሆን ወጣት ታዳሚዎችን በመሳብ ሰልማን የፍቅር ጀግና የሚል ስያሜ እንዲያገኝ አስችሎታል። ይህ ፊልም በህንድ የፊልም ታሪክ ውስጥ እጅግ ስኬታማ ከሆኑ የፍቅር ፊልሞች አንዱ ሆኖ ተመዝግቧል። የፊልም ህይወቱ መጀመሪያና ፈታኝ ጊዜያት ከሜን ፒያርኪያ በኋላ ሰልማን በተለያዩ ፊልሞች ላይ ተሳትፏል። እንደ ባግሂ ሬብል ፎር ላቭ 1990 ኩርባን 1991 እና ላቭ 1991 የመሳሰሉ ፊልሞችን ሰርቷል። ይሁን እንጂ እነዚህ ፊልሞች የሜን ፒያርኪያን ያህል ስኬታማ አልነበሩም። በ1990ዎቹ 19 መጀመሪያ ላይ ሰልማን በሙያው ውስጥ የተወሰነ ውድቀት ገጥሞት ነበር የፊልም ምርጫዎቹ ብዙም ስኬታማ ባለመሆናቸውና ከተዋናይነት ችሎታው ጋር በተያያዘ ትችቶች ይቀርቡበት ነበር። የ1990ዎቹ አጋማሽ አጋማሽና የቦክስ ኦፊስ ንጉስ መሆን የሳልማን ካህን የፊልም ሕይወት እንደገና በአዲስ መንፈስ የተቀሰቀሰው በ1994 ሁም ኤፒኬ ሄን ኮን በተሰኘው ፊልም ነው። ይህ ፊልም በሱራጅ ባርጃቲያ የተመራ የቤተሰብ ድራማ ሲሆን በህንድ ሲኒማ ውስጥ እጅግ ስኬታማ ከሆኑ ፊልሞች አንዱ ሆነ። ፊልሙ ከአንድ ቢሊዮን ሩፒ በላይ በማሰባሰብ የቦሊውድ የገቢ ሪከርዶችን ሰብሯል። በዚህ ፊልም ውስጥ ሰልማን ካህን እንደገና የፍቅር ጀግና ሆኖ ብቅ አለ እና ምስሉ ከህንድ ቤተሰብ እሴቶች ጋር ተያይዞ ትልቅ ተቀባይነት አገኘ። ከዚያ በኋላ በ1990ዎቹ አጋማሽ ሰልማን በበርካታ ስኬታማ ፊልሞች ላይ ተሳትፏል። ከእነዚህም መካከል ኩራን አርጁን 1995 ከሻሩክ ካህን ጋር ካሞሺ ዘ ሙዚካል 1996፣ በአድናቆት የተሞላበት ጃድዋ 1997፣ ፒያርኪያቱ ዳርማኪያ 1998 እና ሁምዴልዲ ቹኪ ሳናም 1999 ይገኙበታል። እነዚህ ፊልሞች በቦክስ ኦፊስ ስኬታማ ከመሆናቸውም በላይ ሳልማን ካን የቦሊውድ ግንባር ቀደም ተዋናዮች አንዱ እንዲሆን አድርገውታል። በተለይ በሁም ዲል ዴ ቹኬ ሳናም ውስጥ ያለው አፈጻጸም በብዙዎች ዘንድ አድናቆትን አግኝቷል የሁለት ሺዎቹና የሙያ ለውጥ በሁለት ሺዎቹ መጀመሪያ ላይ ሰልማን አንዳንድ ስኬታማ ፊልሞች ቢኖሩትም ቴሌናም 2003 እና ሙችሲ ሻዲ ካሮጊ 2004 የመሳሰሉትን በህይወቱ ውስጥ ባጋጠሙት የግል ችግሮች ወይንም ህጋዊ ጉዳዮችና የፍቅር ግንኙነቱ ውጣ ውረዶች ምክንያት የሙያ ሕይወቱ የተወሰነ ውድቀት ገጥሞት ነበር በዚህ ወቅት አንዳንድ ፊልሞች በንግድ ሥራ አልተሳካላቸውም ነበር። ይሁን እንጂ በሁለት ሺዎቹ መገባደጃ አካባቢ ሰልማን የሙያ ህይወቱን ለማደስ የሚያስችለውን አዲስ ስልት መከተል ጀመረ። ይህም በድርጊት ወይንም አክሽንና አስቂኝ ኮሜዲ ዘውጎች ላይ ማተኮር ነበር። የቦክስ ኦፊስ ንጉሥና የ500 ክሮር ክለብ እንደ ኤሮፓያን አቆጣጠር በ2010 ዳባንግ የተሰኘው ፊልም ሰልማን ካንን ወደ ቀድሞ ክብሩ መልሶታል። በዚህ ፊልም ላይ የፖሊስ መኮንን ቾልቡል ፓንዴ በመሆን የተወነ ሲሆን ፊልሙም እጅግ ስኬታማ ሆነ። ይህ ፊልም የሰልማን ማቾ እና የድርጊት ጀግና አክሽን ሄሮ ምስልን አጠናከረ። ከዳባንግ በኋላ ሰልማን በርካታ ተከታታይ ስኬታማ ፊልሞች ላይ ተሳትፏል። ከነዚህም መካከል ሬዲ 2011፣ ቦዲጋርድ 2011 ኢኬ ዘ ታይገር 2012 ዳባንግ 2 2012 ኪክ 2014 ባጅራንጊ ባጃን 2015 ይህ ፊልም የሰለማንን የትወና ችሎታ በድጋሚ ያሳየ ሲሆን በንግድ ስራም እጅግ ስኬታማ ነበር። ሱልጣን 2016 ሌላ ስኬታማና በአድናቆት የተሞላበት ፊልም ታይገር ዚንዳሄ 2017 በዚህ ወቅት ሰልማን ካን በህንድ ውስጥ እጅግ ከፍተኛ ገቢ የሚያስገኙ ፊልሞችን በመስራት ይታወቅ ጀመር። በርካታ ፊልሞቹ ከ100 ክሮር ወይንም 1 ቢሊዮን ሩፒ፣ 200 ክሮር እና እንዲያውም ከ300 ክሮር በላይ ገቢ አስመዝግበዋል። በህንድ ውስጥ የመቶ ክሮር ክለብ መስራች ተደርጎም ይታያል። ከፊልም ስራ በተጨማሪ ሰልማን ካን በቴሌቪዥን ፕሮግራሞች ላይም ትልቅ ስኬት አግኝቷል። በተለይም ታዋቂውን የእውነታ ትርኢት ቢግቦስን አስተናግዷል። ይህ ትርኢት ለብዙ ዓመታት በከፍተኛ ተመልካችነት ይታወቃል እና የሰልማን አቀራረብ ለትርኢቱ ተወዳጅነት ትልቅ አስተዋጽኦ አድርጓል። ሰልማን ሰልማን ካን ፊልምስ የተባለ የራሱ የምርት ኩባንያም አለው። በዚህ ኩባንያ አማካኝነት ፊልሞችን ያዘጋጃል እንዲሁም አዳዲስ ተዋናዮችንና ዳይሬክተሮችን የማስተዋወቅ ስራ ይሰራል። የሰልማን ካህን ተጽዕኖና ስብዕና ሰልማን ካን በህንድ ውስጥ እጅግ ተወዳጅ ከሆኑት ኮከቦች አንዱ ነው። በብዙዎች ዘንድ ባይጃን ወይንም ታላቅ ወንድም በመባል ይታወቃል። የእሱ ፊልሞች የሚታወቁት በሚያዝናኑ የድርጊት ትዕይንቶች፣ ዘፈኖች እና አስቂኝ ንግግሮች ናቸው። ምንም እንኳን አንዳንድ ጊዜ የትወና ችሎታው ላይ ትችቶች ቢቀርቡም፣ የማይናወጥ ታዳሚ አለው። ከፊልም ስራው በተጨማሪ ሰልማን ካን ቤንግ ሁማን ፋውንዴሽን የተባለ የራሱን የበጎ አድራጎት ድርጅት አቋቁሟል። ይህ ድርጅት ትምህርትን፣ ጤናንና ሌሎች ማህበራዊ አገልግሎቶችን ይሰጣል። የድርጅቱ ሥራዎች በብዙ ዘንድ አድናቆትን አግኝተዋል። በአጠቃላይ የሰልማን ካን የፊልም ሕይወት ረጅም፣ ተለዋዋጭና በስኬት የተሞላ ከወጣት የፍቅር ጀግንነት እስከ አክሽን ኮከብነትና የቴሌቪዥን ስብዕናን ድረስ ሰፊ የሙያ ጉዞን ያደርጋል። በትጋት በቋሚነትና ታዳሚዎችን በሚያስደስት የፊልም ምርጫዎች አማካኝነት በቦሊውድ ታሪክ ውስጥ ራሱን አስፍሯል። ዳ ባንክ የሳልማን ካህን የሙያ ለውጥ ነጥብ። በሁለት ሺዎቹ አጋማሽ ሳልማን ካህን በሙያው ውስጥ የተወሰነ መዋዠግ ገጥሞት ነበር። ፊልሞቹ የሚጠበቀውን ያህል ስኬታማ አልነበሩም እና ህዝባዊ ምስሉ በተለያዩ ውዝግቦች ምክንያት የተፈተነ ነበር። በዚህ ወቅት ነበር ዳባንግ የተሰኘው ፊልም ተስፋ አዲስ ህይወት የዘራበት። ዳባንግ የሚለው ቃል በሂንዱ ፍርሃት የሌለው ወይንም ደፋር ማለት ነው ፊልሙ በሰልማን ካህን ታናሽ ወንድም በአርባዝ ካህን የተዘጋጀ ሲሆን ዋናው ገጸባህሪ ቾልቡል ፓንዴይ የተባለ ጨካኝ ግን ደግ ልብ ያለው ህግን በራሱ መንገድ የሚያስፈጽም የፖሊስ መኮንን ነው ገጸባህሪው ልዩነት አስቂኝነቱ እና አክሽን ትዕይንቶቹ የፊልሙ ዋና ማሳያ ነበሩ ፊልሙን መስራት በራሱ ፈታኝ ሂደት ነበር። አርባዝ ካህን ለመጀመሪያ ጊዜ ፕሮዲሰር ነበር። አቢናቭ ካሻያፕም ለመጀመሪያ ጊዜ ዳይሬክተር ነበር። ብዙ ሰዎች ሰልማን ካህንን የፍቅር ጀግና ወይም ቀልደኛ አድርገው ስለሚያዩት እንደ ቾልቡል ፓንዴ ባሉ ጨካኝ የፖሊስ ገጸ ባህርያት ላይ ያለውም እምነት ብዙ አልነበርም። የቾልቡል ፓንዴ ገጸ ባህሪ የሰልማን ካህን የራሱን ስብዕናና የትወና ዜቤን የሚያንጸባርቅ ነበር። ሰልማን ለገጸ ባህሪው ብዙ አስተዋጽኦ አድርጓል። በተለይም በአስቂ ንግግሮችና በልዩ ልዩ እንቅስቃሴዎች፣ ለምሳሌ የቾልቡል ፓንዴ ልዩ የሆነው የፀሐይ መነጽር በአንገቱ ጀርባ የማድረግ ስልት የሰልማን የራሱ ሐሳብ እንደነበር ይነገራል። ይህ ደግሞ የገጸ ባህሪውን ስብዕና ከፍ አድርጎታል። በተለይም ሙኒ ባድናም ሁይ የተሰኘው ዘፈን በህዝቡ ዘንድ እጅግ ተወዳጅ ሆነ። ይህ ዘፈን ለፊልሙ ስኬት ከፍተኛ አስተዋጽኦ አበርክቷል። ፊልሙ እጅግ ማራኪና የተጋነኑ የድርጊት ትዕይንቶች የተሞላ ነበር። እነዚህ ትዕይንቶች ከሰልማን ካህን ማቾ ምስል ጋር ተዳምረው ታዳሚውን ወደ ሲኒማ ቤት እንዲጎርፉ አድርገዋል። ለሴት ዋና ገጸ ባህሪ ራጆ ሶናክሺ ሲንሃ ተመርጣ ነበር። ይህ ደግሞ የእሷ የመጀመሪያ ፊልም ነበር። ሰልማን ካህን ራሱ ሶናክሽን በማበረታታት እና በማገዝ ይታወቃል። ዳባንክ መስከረም 10 ቀን 2010 በዓለም ዙሪያ ተለቀቀ። የፊልሙ ግብይት ከጅምሩ እጅግ ጠንካራ ነበር። ማስታወቂያዎቹ፣ የፊልሙ ዘፈኖችና የሰልማን ካህን አዲስ ገጸ ባህሪ በህዝቡ ዘንድ ከፍተኛ ጉጉት ፈጥሮ ነበር። ፊልሙ ከተለቀቀ በኋላ የቦክስ ኦፊስ ሪከርዶችን መስበር ጀመረ። ዳ ባንክ በመጀመሪያው ቀን በመጀመሪያው ሳምንትና በጠቅላላ የቦክስ ኦፊስ ገቢ አዳዲስ ሪከርዶችን አስመዝግቧል። በአጠቃላይ ከ200 ክሮር ሩፒ በላይ በማሰባሰብ የዚያ ዓመት ከፍተኛ ገቢ ያስገኘ ፊልም ሆነ። ፊልሙ በተመልካቾች ዘንድ ከፍተኛ ተቀባይነትን አግኝቷል። የሰልማን ካን ቾልቡል ፓንዴ ገጸ ባህሪ ወዲያውኑ የሕዝብ ተወዳጅ ሆነ። የእሱ ንግግሮች፣ ስልቶቹና አጠቃላይ ባህሪው በብዙዎች ዘንድ ተቀባይነት አገኘ። ዳባንግ የሰልማን ካህን ሙያን እንደገና የቀሰቀሰ ፊልም ነበር። ከዚህ በኋላ ሰልማን በዋናነት በአክሽንና ኮሜዲ ፊልሞች ላይ ማተኮር ጀመረ። ይህ ፊልም ሰልማንን ወደ የቦክስ ኦፊስ ንጉስ ደረጃ ከፍ አድርጎታል። ለብዙ ዓመታት ተከታታይ ስኬታማ ፊልሞችን በማስመዝገብ በህንድ የፊልም ኢንዱስትሪ ውስጥ እጅግ ስልጣን ካላቸው ኮከቦች አንዱ ሆነ። ፊልሙ በርካታ ሽልማቶችን አግኝቷል። ከነዚህም መካከል ምርጥ ፊልምና ምርጥ የመጀመሪያ ዳይሬክተር ለአቢናብ ካሺያፕ ሽልማቶች አግኝቷል። የዳባንግ ስኬት የቦሉድ ፊልም ሰሪዎች የድርጊት ፊልሞችን ወደሚያመርቱበት መንገድ ለውጥ አምጥተዋል። ማሴ የሚባሉትን ማለትም ለብዙሃኑ ታዳሚዎች የሚስቡ ፊልሞች እንደገና ተወዳጅ እንዲሆኑ አድርጓል። ፊልሙ ሁለት ተከታታይ ክፍሎች ዳባንግ ሁለትና ዳባንግ ሶስት እንዲኖሩት አድርጓል። ሁለቱም በሰልማን ካን ከፍተኛ ተሳትፎ ስኬታማ ነበሩ። በአጠቃላይ ዳባንግ ሰልማን ካን በቦሊውድ ውስጥ ያለውን ቦታ ከፍ ያደረገ ፊልም ነበር። የእሱ ገጸ ባህሪና አጠቃላይ የፊልሙ አቀራረብ በህዝቡ ዘንድ ዘላቂ ትዝታ ጥለዋል። ይህ ፊልም የሰልማንን ባጃን እና ታይገር የሚል ስያሜ እንዲጠናከር ያደረገ ሲሆን ለብዙ ዓመታት የቦክስ ኦፊስ ገዢ እንዲሆን አስችሎታል። ሰልማን ካህን የፍቅር ሕይወትና የትዳር ጥያቄ። ሰልማን ካህን በቦሊውድ ውስጥ ካሉ ትልልቅ ኮከቦች አንዱ ከመሆኑ በተጨማሪ የፍቅር ህይወቱ ሁሌም የብዙሃኑን መገናኛዎችንና የደጋፊዎቹን ትኩረት ስቧል። ምንም እንኳን አሁን ሀምሳዎቹን በልጦ የነጠላነት ህይወቱን ቢመራም በህይወቱ ውስጥ ከበርካታ ታዋቂ ተዋናዮች ጋር የፍቅር ግንኙነት ነበረው። ይሁን እንጂ እነዚህ ግንኙነቶች በሙሉ ወደ ትዳር አላመሩም። የሰልማን ካህን የመጀመሪያ ከታወቁት የፍቅር ግንኙነቶች አንዱ የቀድሞዋ ሚስንድና ተዋናይት ሳንጊታ ቢጃኒ ጋር ነበር። ግንኙነታቸው የተጀመረው በ1980ዎቹ መጨረሻ ላይ ሲሆን ለብዙ አመታት ዘልቋል። እስከ ትዳር ደርሰው ነበር። እንዲያውም የጋብቻ ካርዶች ታትመው ነበር ይባላል። ይሁን እንጂ ከሰርጉ ጥቂት ቀናት ቀደም ብሎ ግንኙነታቸው ተቋርጦ ሰርጉ ተሰረዘ። ምክንያቱም ምን እንደነበር በግልጽ ባይታወቅም፣ ሰልማን ራሱ በአንድ ቃለ ምልልስ ላይ ሳንጊታ ለተፈጠረው ነገር ተጠያቂው እሱ እንደሆነ ገልጿል። ምንም እንኳን ግንኙነታቸው ቢቋረጥም እስካሁን ድረስ ጥሩ ጓደኛሞች ሆነው ቆይተዋል። ሳንጊታ ከሰልማን ቤተሰብ ጋርም ቅርበት አላት። በ1990ዎቹ መጀመሪያ ላይ ሰልማን ከፓኪስታናዊቷ አሜሪካዊቷ ተዋናይ ሶሚ አሊ ጋር የፍቅር ግንኙነት ጀመረ። ሶሚ አሊ ሰልማንን በጣም ስለምትወደው ወደ ህንድ እንደመጣችና ወደ ፊልም ኢንዱስትሪው እንደገባች ትናገራለች። ግንኙነታቸው ለበርካታ አመታት የዘለቀ ሲሆን በህንድ ፊልም ኢንዱስትሪ ውስጥም አብረው ሰርተዋል። ሆኖም ይህ ግንኙነትም በ1990ዎቹ አጋማሽ ላይ አብቅቷል። ሶሚ አሊ ከሰልማን ከተለየች በኋላ ወደ አሜሪካ ተመልሳ የሰብአዊ መብት ተሟጋች ሆና እየሰራች ትገኛለች። እሷም ከሰልማን ጋር ጥሩ ወዳጅነት እንዳላት ትገልጻለች። በሰልማን የፍቅር ታሪክ ውስጥ እጅግ ዝነኛና አወዛጋቢ የነበረው ግንኙነት ከአይሻዋሪያ ራይ ጋር ነበር። ግንኙነታቸው የጀመረው በ1999 ሁም ዲል ዴ ቹኬ ሳናም የተሰኘውን ፊልም ሲሰሩ ነበር። ሁለቱም በቦሊውድ ውስጥ ትልልቅ ኮከቦች በመሆናቸው ፍቅራቸው የብዙሃን መገናኛዎችን ትኩረት ስቧል። መጀመሪያ ላይ እጅግ የተዋቡ ጥንዶች ተብለው ተሞካሽተዋል። ይሁን እንጂ ግንኙነታቸው ቁጣ ወረዶች የበዙበት ነበር። ሰልማን ካን በወቅቱ በባህሪው ቁጡ እንደነበርና ለአይሸዋሪያ የሚሰጠው ትኩረትና እና ባለቤትነት የበዛበት እንደነበር ይወራል። አይሸዋሪያ ራይ ራሷ በአንድ ወቅት ሰልማን ካን በህይወቷ ውስጥ እጅግ የከፋ ምዕራፍ እንደሆነ ገልጻ ነበር። በ2002 ግንኙነታቸው አብቅቷል እና መለያየታቸው በህዝብ ዘንድ ከፍተኛ የሆነ ቅሌቶችን አስከትሏል። አይሸዋሪያ ከሰልማን ጋር ለመገናኘት እንደማትፈልግና ሰልማን የስልክ ጥሪ በማድረግና በስራ ቦታዋ ላይ በመምጣት ያስቸግራት እንደነበር ተናግራ ነበር። ይህ ክስተት የሰልማንን ምስል ለተወሰነ ጊዜ ጎድቶት ነበር። ከአይሸዋሪያ ራይ ከተለየ በኋላ ሰልማን ካን ከእንግሊዛዊቷ ህንድ ተዋናይት ካትሪና ካይፍ ጋር ግንኙነት ጀመረ። ይህ ግንኙነት በሁለት ሺዎቹ አጋማሽ ላይ የተጀመረ ሲሆን ለበርካታ ዓመታት ዘልቋል። ሰልማን ለካትሪና የፊልም ኢንዱስትሪ ውስጥ ትልቅ ድጋፍ እንደነበር ይነገራል። በወቅቱ ብዙ ሰዎች ካትሪና የሰልማንን ልብ እንደምትገዛ እናም ትዳር እንደሚመሰርቱ ተስፋ አድርገው ነበር። ግንኙነታቸው ሚስጢራዊነት የተሞላበት ቢሆንም በ2010 አካባቢ እንደተለያዩ ይፋ ሆነ። መለያየታቸው ለብዙዎቹ አስደንጋጭ ነበር። ይሁን እንጂ እንደ ሳንጊታ ቢጃኒ ሁሉ ካትሪና ካይፍም ከሰልማን ጋር ከተለየች በኋላም ቢሆኑ ጥሩ ጓደኛሞች ሆነው ቆይተዋል። በጋራ ፊልሞች ላይም ተሳትፈዋል ኢኬ ዘታይገር እና ታይገር ዚንዳሄ፣ እና አሁን እርስ በእርስ ይከባበራሉ። ካትሪና አሁን ከቪኪ ካውሻል ጋር ትዳር መስረታለች። በቅርብ ጊዜያት ሰልማን ካህን ከሮማንያዊቷ ሞዴል እና ዘፋኝ ሉሊያ ቫንቱር ጋር በፍቅር ግንኙነት ውስጥ እንዳለ ይነገራል። ግንኙነታቸው በይፋ ባይታወቅም ሉሊያ ከሰልማን ቤተሰብ ጋር ቅርበት አላት። በተለያዩ የቤተሰብ ዝግጅቶችና ጉዞዎች ላይ አብራ ትታያለች። ብዙዎች ሰልማን በመጨረሻ ሉሊያን እንደሚያገባ ይገምታሉ። ነገር ግን እስካሁን ድረስ ምንም አይነት ይፋዊ ማረጋገጫ ወይም የጋብቻ ዕቅድ አልተገለጸም። ሰልማን ካንና የትዳር ጥያቄ። ሰልማን በአሁኑ ጊዜ ትዳር አልመሰረተም። ይህ ደግሞ በህንድ ውስጥ ትልቅ አርዕስት ሆኖ ይቆያል። ለምን አላገባም የሚለው ጥያቄ በተደጋጋሚ ይጠየቃል። እና እሱም በተለያዩ አጋጣሚዎች መልስ ሰጥቷል። በአንድ ወቅት ራሱን እንደ እድለኛ ያልሆነ ፍቅረኛ ገልጿል። እናም ግንኙነቶቹ ለምን ወደ ትዳር እንደማያመሩ ለራሱም እንቆቅልሽ እንደሆነ ተናግሯል። በሌላ አጋጣሚ ደግሞ ለማግባት ጊዜ ማግኘት አልቻልኩም ብሎ በቀልድ መልክ ተናግሮ ነበር። አንዳንዶች ግን ከቀድሞ ፍቅረኞቹ የተማረው ትምህርት የትዳርን ውሳኔ በጥንቃቄ እንዲመለከት እንዳደረገው ይገምታሉ። ምንም እንኳ የትዳር ህይወት ባይኖሮም ሰልማን ካን ለቤተሰቡ በተለይም ለወንድሞቹ ለእህቶቹና ለወንድም ልጆቹ ከፍተኛ ፍቅር አለው። ከወንድም ልጆቹ ጋር ብዙ ጊዜ ያሳልፋል እና ለነሱ እንደ አባት ይመስላል። ቤተሰቡ ሰልማን ህይወት ማዕከል እንደሆነ ይታወቃል። በአጠቃላይ የሰልማን ካን የፍቅር ህይወት በብዙ ውጣ ውረዶች፣ ከፍተኛ ስሜቶችና ሚስጥሮች የተሞላ ነበር። በቦሊውድ ውስጥ እንደ ዘላቂ ባችለር ተደርጎ ቢቆጠርም